በስመ አብ ወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም እንደምንሰነበታችሁ። ይህ ኤልሳ ቲቪ ነው። ዘውትር በየሰዓቱና በየጊዜያቱ የሚቀርብላችሁ የመጽሐፍ ትረካ፣ ዛሬ በክፍል አራት ይዘንላችሁ የቀረብ ነው ቅዱስ ዮሐንስ ቅሊማቆስ የጻፈውን መንፈሳዊ መሰላል የሚለውን መጽሐፍ ነው። ክፍል አራት መታዘዝ። አሁን ድርሰታችን ከክርስቶስ ጦረኞች ሯጮች ጋር መደራደሩ ትክክለኛው ነገር ነው። አበባ ከፍሬ በፊት እንደሚመጣ ስጋን ሰውነትን ወይም ፍቃድን በግዞት ማስቀመጥ ሁሉንም መታዘዝ ይቀድማል። በእነዚህ ሁለት የጽድቅ ስራዎች ላይ እንደ ሁለት ወርቃማ ክናፋት ቅዱስ የሆነችው ነፍስ ወደ ሰማይ በፀጥታ ትወጣለች። ምናልባትም ነቢዩ በመንፈስ ቅዱስ ተቃኝቶ በመዝሙሩ በርሬ አርፍ ዘንድ እንደ ርግብ ክንፍን ማን በሰጠኝ እነሆ ኮብልዬ በራቁ በምድርም በዳም በተቀመጥኩ በማለት የተናገረው በዚህ ምክንያት ነው። በዚህ ድርሰት ውስጥ የላቁ ተዋጊዎችን የጦር መሳሪያዎች ግልጽ መገለጫ ልንተው አይገባንም። በእግዚአብሔርና በአሰልጣኛቸው ፊት የሚታጠቁትና ሁሉን አለማመን ወይም የኋሊት የመመለስ ሀሳቦችን ሁሉ የሚያጠፋ የእምነት ጋሻ፣ ዘወትር የተመዘዘና ማንኛውንም እራስ ወዳድ ናፍቆት መጥቶ የሚጥል መንፈሳዊ ሰይፍ፣ ማንኛውም ስድብ መውጊያና መግደያ የሚያስወግድ የትህትና የትግስት የብረት የደረት ጥሩር በእነርሱ የበላይ በሆነው የሚጠብቅ መንፈሳዊ ጸሎትና እነርሱ እንደሚያድን የራስ ቁር የያዙት ናቸው። እነርሱ በእግሮቻቸው በጣም ተጠጋግተው አይቆሙም። ምክንያቱም እንደ እግራቸው ወደ አገልግሎት ሲራምድ አንደኛው እግራቸው ደግሞ በጸሎት ውስጥ ጥብቅ ሆኖ ተከልሎ ይቆያልና። መታዘዝ በገዛ ራሳችን ህይወት ላይ ሙሉ ለሙሉ ለመተው የምንወንስንበት ጉዳይ ነው። ይህ በግልጽ የሚታየው እኛ የምናከናወነው ድርጊት ውስጥ ነው። ወይም ደግሞ መታዘዝ የአባላት የእጅና የእግር የማፈር ስሜት ሲሆን፣ ልብ ግን ህያው ሆኖ ይቆያል። መታዘዝ ያልተጠየቀ እንቅስቃሴ፣ ሞትን በነፃነት የሚቀበሉበት ቀላል ህይወት ያለ ጭንቀት የሚጋፈጡት አደጋ በእግዚአብሔር ፊት ያልተዘጋጁበት መከላከያ በሞት ፊት የማይፈራ በድህነት የተሞላ ጉዞ የእንቅልፋ ሰው መንገድ ነው መታዘዝ የፍቃድ መቀበሪያና የትትና የትንሣኤ ቦታ ነው አስከሬን አይቃወምም ወይም መልካም የሆነውን አይከራከርም ወይም መጥፎ የሚመስለውንም እንዲሁ አይሞግትም የደቀ መዝሙሩን ነፍስ በታማኝነት በሞት የሚያሳልፈው መንፈሳዊ አባት ስለማንኛውም ነገር መልስ ይሰጣልና በእርግጥም ይህን ሆን ተብሎ ከተደረጉት ነገሮች ጋር መቀበል የአንድ ሰው የገዛ ፍርድ የማስቀመጥ አቅም ነው። ሁለቱም የነፍስ ፍቃድና የስጋ አካላት በመጀመሪያው የማህበር ስሜት ውስጥ ከባድ ናቸው። ግማሹ መንገድ አንዳንድ ጊዜ አስቸጋሪ ነው፣ አንዳንድ ጊዜ ደግሞ አይደለም። ይሁን እንጂ መጨረሻው ከስሜቶች ነፃ መውጣትና ከህመም መገላገል ናቸው። የተባረከው ህያው አስከሬን ራሱን ለራሱ ብሎ በድርጊት ላይ ባገኘው ጊዜ ልቡ ሊመታበት ይጀምራል። በገዛ ራሱ ፍርድ የመጠቀም ሸክምም ያስፈራዋል። ስለሆነም ለመንፈሳዊ የሥራ ውድድር ለማሳለፍ ተወስናላችሁ፣ የኢየሱስ ክርስቶስን ቀንበር በአንገታችሁ ላይ ለመውሰድ የራሳችሁን ሸክም በሌሎች ሰዎች ትከሻዎች ላይ ለማሳረፍ ፈቃዳችሁን ለባርነት እንደማመርቅ ትለምናላችሁ። ለዚህ በምላሹ ነፃነት ለማግኘት ገዳዩን በጽሑፍ እንዲሆን ትፈልገላችሁ። ሌላው ቢቀርብ በታላቅ ባህር ውስጥ ስትሆኙ የሌሎች ሰዎችን እጆች ትሻላችሁ። እንደዚህ ከሆነ በጣም ጥሩ ነው። ይሁን እንጂ እናንተ ለመጓዝ የተሻለ ነው ብላችሁ የምትገነዘቡበትና የምትወስዱት አጭሩና ከባዱን መንገድ ነው። በላዩ ላይ አንድ ብቻ የተሳሳተ መታጠፊያ ያለውና ሰዎች የራስ መመሪያ ብለው የሚጠሩት ሰው ነው። ይህ ከተወገደ ጉዳዮች መልካም መንፈሳዊና እግዚአብሔርን የሚያስደስቱ ሊመስሉ ሁሉ ይችላሉ። ከዚህ በኋላ አንድ ሰው በቀጥታ የጉዞ መጨረሻ ላይ ይደርሳል። ሐቁ ግን መታዘዝ እስከ አንድ ሰው እለተ ሞት ድረስ የገዛ ራስን ጉዳይ በማንኛውም ጉዳይ ማለትም በመልካሙ ውስጥ ቢሆን አለማመን ነው። በትህትና ለድህነት ለሚሆን እውነተኛ ናፍቆት ስንል አንገታችንን እንሰብራለን፣ ራሳችንም በኢየሱስ ክርስቶስ ለሌላ አደራ እንሰጣለን። ስለዚህ ከመጀመራችን በፊት ሊከወን የሚገባው ነገር አለ ማለት ነው በዚያው በእኛ ውስጥ ማንኛውም ብልሃትና ማንኛውም ማስተዋይነት የማይገለጥ ከሆነ ልንጠይቅና ልንመረምር ይገባናል። እኔ ፈተናውን ጌታችን ለሆነው እንተውለት በማለት ልናገር የሚችል ከሆነ መርከብ ነጁን ለመርከበኛው በሽተኛው ከሐኪሙ ጥልቅ ስሜት የሚያሳየውን ሰው ከማያሳየው ባህሩን ከወደው ጋር የምናይስስበት ከሆነ በውጤቱ በነፍሳችን ላይ የመርከብ አደጋ መድረሱ አይቀርም። ይሁን እንጂ አንድ ጊዜ ቅዱስ ወደሆነው የህይወትና የመታዘዝ ስታዲየም ከገባን የስፖርት ዳኛውን ከቶኑ መንቀፍ አንችልም። በእርሱ ላይ ስህተቶችን ብንመለከት እንኳ ከምንም በላይ እርሱ ሰው ነው። በእርሱ ላይ ፍርድ መስጠት የምንጀምር ከሆነ መሸነፋችን ምንም አይነት ትርፍ ሊያስገኝልን አይችልም። እኛ በበላዮችን ውስጥ የማናወጥ እምነት የምንጠብቅ ከሆነ መልካም ስራዎቻችን በማይለቅ ሁኔታ በልባችን ውስጥ ልንጽፈውና በትውስታችን ውስጥ ልንኖረው ግድ ነው። አጋንንት በእኛ መካከል ስለ እነዚህ ጉዳዮች ጥርጥር ሲዘሩ በልባችን ውስጥ በያዝነው እንዲመለስ ልናደርገው እንችላለንና፣ በልብ ውስጥ የሚበዛ እምነት ሲያብብ ስጋ ለማገልገል ይጓጓል። በጥርጥር መሰናክል ማለት መውደቅን ማለት ነው። በእምነትም ያልሆነ ሁሉ ኃጢአት ነው። ሮሜ 14፥23 አሳብ በባላዮቻችሁ ላይ እንዳትፈርዱ ወይም እንዳትኮንኑ ሲመታችሁ ከዝሙት እንደምታመልጡ ዘላችሁ አምልጡ። ለዛ አባብ ምንም አይነት ታማኝነት ቦታ መግቢያና መነሻ ነጥብ አትስጡት። ለዚህ እፉኝት እንዲህ በሉት፣ አንተ አታላይ አድምጠኝ፣ እኔ በበላይ ላይ ፍርድ የማስተላለፍ ምንም መብት የለኝም። እርሱ ግን የኔ መዳኛ የመሆን ስልጣን አለው። እርሱ ይፈርድኛል እንጂ እኔ አልፈርድበትም። አባቶች መዝሙረ ዳዊትን መዘመር የጦር መሳሪያ እንዲሆነን ጸሎት ግድግዳ እንዲሆንና ታማኝ ልባዎችን ደግሞ መታጠቢያ የሆኑ ዘንድ አውጀዋል። ለእነርሱ የተባረከ መታዘዝ የእምነቱን ዛዜ ንሳ ነው። ያለዛ ለስሜቶች የተሰጠ ማንም ሰው እግዚአብሔር ላይ አይችልምና፣ ተሸናፊ ሰው ፍርድ የሚያስተላልፈው በራሱ ላይ ነው። ስለ እግዚአብሔር ሲል የሚያቀርበው መታዘዝ ፍጹም ከሆነ ባይገለጥም እንኳ ከፍርድ ያመልጣል። ይሁን እንጂ በገዛ ፍቃዱ የሚከተላቸው ነገሮች ካሉ እና ራሱን ታዛዥ አድርጎ የሚቆጠር ከሆነ ሸክሙን የሚወስደው በገዛ ራሱ ነው። የበላዩ እርሱን መገሰጹን የማያቋርጥ ከሆነ ይህ መልካም ነገር ነው። ይህን የሚተው ከሆነ ግን ምን ማለት እንዳለብኝ አላውቅም። በንጹሕ ልባቸው ለእግዚአብሔር የሚታዘዙት ሰዎች መልካሙን ሩጫ ይሮጣሉ። ልቦቻችን የሚገቷቸው ከሆነ ግን ያጋንንትን እርግማን በራሳቸው ላይ ያመጣሉ። ከምንም በላይ ግን ንስሐችንን ለመልካሙ ዳኛችን ብቻ እናቅርብ። እርሱ ካዘዘም ለሁሉም በህዝብ ፊት የሚታዩ ቁስሎች ሊድናሉ እንጂ እያመረቀዙ አይሄዱምና። በአንድ ወቅት በገዳም ውስጥ በእውነት አሳዛኝ ፍር ተመልክቼ ነበር። ይህ የሆነው እንደ ሰውና እንደረኛ መልካም በነበረው ሯጭ ይሮጣሉ። በልቦቻችን የሚገቷቸው ከሆነ ግን ያጋንንት እርግማን በራሳቸው ላይ ያመጣሉ። ከምንም በላይ ግን ንሳችንን ለመልካሙ ዳኛችን ብቻ እናቅርብ። እነርሱ ካዘዘን ለሁሉም ህዝብ በህዝብ ፊት የሚታዩ ቁስሎች ይድናሉ እንጂ አያመረቅዙ አይሄዱም። በአንድ ወቅት በገዳም ውስጥ በእውነት አሳዛኝ ፍር ተመልክቼ ነበር። ይህ የሆነው እንደ ሰውና እንደረኛ መልካም በነበረ በአንድ የበላይ ሰው አማካኝነት ነው። ሁኔታው የሆነው በኔ በዚያ ቆይታ ባደረግኩ ጊዜ ነበር። አንድ ዘራፊ ለመንኩስናው ህይወት ፍቃድ ለማግኘት ፈለገ። በዚህ ጊዜ ያ ምርጥ የበላይና የበላይና ፈዋሽ ሰው በቦታ ላይ ያለውን ህይወት ለማወቅ ይችል ዘንድ ሙሉ እረብት እንዲያደርግ የሰባት ቀናት ጊዜ ሰጠው። በአንድ ሳምንት በኋላ የበላዩ በግሉ አንድ ሰው ወደ እርሱ በመላክ በዚያ ቦታ ላይ ከእርሱ ጋር መኖር እንደሚፈልግ ወይም እንደማይፈልግ ይጠይቀዋል። ሌላው ሰው ለዚህ ጉዳይ ትክክለኛ ጉጉት ባሳየ ጊዜ በዓለም ውስጥ ሳለ ምን አይነት የተሳተ ነገር እንዳደረገ ጠየቀው። ማንኛውም ነገር ላይ ያለውን ዝግጁ ፈቃድ በተገነዘበ ጊዜም ጨምሮ ፈተነው። ስለሆነም ይህ ነገር ለወንድሞች እንዳትነግራቸው ፈልጋለሁ አለው። ይህ ሰው ወደዚህ በእውነት የመጣ የተሳሳተ ስራውን በመጥላትና በዚህ ምክንያት በህፍረት እንዳይጨነቅ ስለነበር ወዲያውኑ በቀረበለት ሀሳብ ተስማማ። እንዲህም አለ፣ አንተ የምትፈልግ ከሆነ በእስክንድሪያ መካከል ቢሆንም ሀጣት እናዘዛለው። በዚህ ጊዜ የበላይ ሰው መንጓዎቹ መነኮሳት በቤተክርስቲያን ውስጥ ሰበሰባቸው ቁጥራቸው ከሁለት መቶ ሰላሳ ይደርስ ነበር። እለቱ ሰንበት እሁድ ስለነበር ቅዱሱ አገልግሎት በመካሄድ ላይ ሳለ ወንጀል ሲነበብ ሊቀርቡት ያልቻሉ ወንጀለኛ በመጠኑም ቢሆን በጥቂት ወንድሞች እየተደበደበ መጣ። አንጀቱ የኋሉት ታስሯል። የለበሰው በመናኞች ለቅጣት የምትለብስ ሸሚዝን ነበር። በራሱም ላይ አምር ተነስንሷል። እያንዳንዱ ሰው ተደንቋል። ጥቂት ጩኸቶች ነበሩ። ምን እየተደረገ እንደሆነ ግልጽ አልነበረም እና በዘራፊው ሰው በቤተ ክርስቲያኑ መዝጊያዎች መካከል ሲገለጥ፣ ያ ምጽዋት አቅራቢ የሆነ የበላይ ሰው ድምፁን ከፍ አድርጎ እዚያው ቁም፣ ወደዚህ ለመግባት የተገባ ሰው አይደለህም አለው። ዘራፊው ሰው ከቤተ መቅደሱ ውስጥ የሚሰማው በበላይ ሰው ድምፅ ተደናገጠ። ከጊዜ በኋላ በመሀላ ሲመሰክር የመብረቅ እንጂ የሰው ድምፅ አለመስማቱን ተናግሯል። በዚህ ጊዜ ወዲያውኑ በምድር ላይ ተደፋ በፍርሃት ይንቀጠቀጥ እና ይረድ ጀመር። እዚያው በምድር ላይ እንደተደፋ ወለሉን በእንባዎቹ እያራሰ ሳለ ድንቅ የሆነ ፈዋሽ ፊቱን ወደዚህ ሰው በመመለስ ያደረገው ነገር ሁሉ እርሱን ለማዳንና በዚያ ላሉት ደግሞ የደህነትና አይተትና ምሳሌን ለመስጠት መሆኑን ገለጸ። በመቀጠልም የሰራቸውን ስራዎች በሙሉ በዝርዝር እንዲናዘዝ አጥብቆ አሳሰበው። ዘራፊው እየተርበተበተ በስጋ የፈጸማቸው ኃጢአቶችን በሙሉ ተናዘዘ ተፈጥሯዊ እና ተፈጥሯዊ ያልሆኑትን ከሰዎችና ከአወሮች ጋር ያደረገውን መመረዝ፣ መግደል እና ለመስማትም ሆነ በወረቀት ላይ ለመጻፍ የማይችሉ ሌሎች አስቀያሚ የሆነው ድርጊቶችን ተናገረ። ሁሉም ሰው ተሳቀቀ። ይሁን እንጂ ኑዛዜውን ከፈጸመ በኋላ የበላዩ ሰው የተለመደው ነገር ወዲያው እንዲሰጠው ፈቀደለት። በወንድሞች ማድረግ ውስጥ እንዲመረመር ሆነ። እኔ በዚያ ቅዱስ ሰው ጥበብ ስለተደነቁ ለምን እንዲህ ያለውን የተለየ እይታ እንደፈጠረ ጠየቁት። ይህ እውነተኛ ፈዋሽ ሰው እንዲህ የሚል መልስ መልስ ሰጠኝ። ይህን ያደረግኩት ስለ ሁለት ጉዳዮች ነው። በመጀመሪያው ይህ ሰው አሁን በፍረት ከተናዘዘ ወደፊት ምናልባት ለነዚህ ስራዎቹ አዲስ ጸጸት ሊያቆይ ይችላል። አሁን የሆነውም ይህ ነው። ወንድሜ ዮሐንስ ወይ ይህ ሰው ለኃጢአተኞቹ ሁሉ ይቅርታ እንዲደረግለት ድረስ ከወለሉ ላይ አልተነሳም ነበር። ስለዚህ ምን ጥርጥር አይግባ። በዚህ ጊዜ ከነበሩት ወንድሞች መካከል አንዱ እንደነገረኝ ከሆነም አንድ አስፈሪ ገጽታ መጽሐፍና ብር ይዞ ንሳ የገባባቸው ኃጢአቶች ላይ ምልክት ሲያደርግ የተመለከተ መሆኑን ነግሮኛል። አሁን አንተ በህሊና ውስጥ ኃጢአት የላንተ አስታወቁ በደሌንም አልሸፈንሁም ለእግዚአብሔር መተላለፌን እናገራለሁ አልሁ። አንተም የልቤን ኃጢአት ተውፍልኝ፣ መዝሙር ሰላሳ አንድ አምስት የሚሉትን ቃላት አኑረህ ከሆነ ይህ ፍጹም ሊሆን የሚችል ነገር ነው። ይሁን እንጂ እውነተኛ ምክንያትም አለኝ። ይህም ከወንድሞች መካከል ለኃጢአታቸውን እሳ ያልገቡ ስለነበሩ እሳ እንዲገቡ ለአበራታቻቸው ስለፈለኩ ነው። ያለዚህ ማንም ቢሆን ይቅርታ ሊያርገኝ አይችልምና ከዚህ ከማይድረሳ መምህርና ከመንጋዎቹ ከደቀ መዛሙርት ጋር በቆየውበት ጊዜ ሌሎች ብዛት ያላቸው ታምራትና ድንቅ ነገሮች ተመልክቻለሁ። ስለዚህ ስለ እነርሱ ብዙ ልነግራችሁ ሞክራለሁ። እኔ እነዚህን ሰዎች የህይወት መንገድ በማጥናት ከዚህ ሰው ጋር በጣም በቂ ለሆነ ጊዜ ቆይቻለሁ። እነዚህ ምድራውያን ሰዎች ሰማያውያን ሰዎች በመምሰል ስኬታማ አለመሆን እንዴት እንደቻሉ ያለማቋረጥ በመደነቅ ተመልክቻለሁ። እነዚህን ሰዎች አንድ ያደረጋቸው የማይሰበር የፍቅር ጥምረት ነው። ይበልጥ ድንቅ የሆነው ነገር ደግሞ ከሁሉም ጋር አጥብቆ ከመተዋወቅና ስራ አስፈች ከሆኑ ንግግሮች ነፃ መውጣታቸው ነው። ከሁሉም በላይ ደግሞ እነሱ የአንድን ወንድም ህሌና ለመጉዳት ጥረት አለማድረጋቸው ነው። ከነዚህ ወንድሞች መካከል አንዱ ለሌላው ጥላቻ ቢያሳይ ኑሮ እረኛቸው እንደ ወንጀለኛ በመቆጠር በገዳሙ የመገለል ስፍራ ውስጥ እንደ መቀመጥ ያደርገው ነበር። በአንድ ወቅት አንድ ወንድም ስለ ባለንጀራው መጥፎ ነገር ሲናገር በሰማ ጊዜ ይህ ቅዱስ ሰው በሰማው ጊዜ በዚያ ወዲያውኑ እንዲወጣ አድርጎታል። የሚታየው ሰይጣን ከማይታየው ሰይጣን ጋር እንዲኖርልኝ አልፈልግም በማለት ከእነዚህ ቅዱሳን አባቶች መካከል በእውነት ትርፋማና አድናቆት ሊቸራቸው የሚገባቸው ነገሮች ተመልክቻለሁ እኔ ወንድማማችነት በኢየሱስ ክርስቶስ መሰብሰብና አንድ መሆንን ከድንቅ የቅንጅት ድርጊትና ተመስጦ ጋር ተመልክቻለሁ። እነርሱ ወደ ላይ የተወሰዱት ሰማያዊ በሆኑ ነገሮች ነው። እጅግ መልካም ነገሮችን ያከናወኑትም የበላያቸው የሆነው ሰው ግፊት ብዙ ባያስፈልጋቸው ነው። እያንዳንዳቸውን ለመንፈሳዊ ንቃት እንዲቀሳቀሱ ያደረጋቸውም ያላቸው መልካም ፈቃዳቸው ነው። እነርሱ የታቀደ የተጠናና የተመሰረተ ቅዱስና መንፈሳዊ ልምዶች አሏቸው። የበላያቸው የሆነው ሰው በዚህ አካባቢ የለም በማለት አንድ ወንድም በሌሎች ላይ የዘለፋ ቃላት ቢሰነዝር ወይም ቢነቀፍ ወይም ተራ ንግግር ቢናገር ከሌላ ወንድም የታየው የተቃውሞ የጭንቅላት እንቅስቃሴ አንደበቱን በአጭሩ እንዲዘጋና ወዲያውኑ እንዲገታ ያደርገዋል። ይህን ሁኔታ ያ ወንድም ከተመለከተ ሁኔታውን ያሳሰበው ወንድም በእርሱ ፊት ይሰግድና በዚያ መጥቶ ይሄዳል። እነዚህ ሰዎች መነጋገር ካለባቸው ዘወትር የሚነጋገሩት ሞት ስለማሰብና ስለ ዘላለማዊ ፍርድ ብቻ ነው። እኔ በዛ ስላለው ዳቦ መጋጋሪ አስደናቂ የስራ ክንውን ልንገራችሁ ግድ አለብኝ። እነርሱ በስራው ላይ ስለ ሙሉ ለሙሉ በትዝታ መንገድ እና የማንባት አቅም እንዳለው ስለተገነዘው እንዴት እሱ እንዲህ ባለው ጸጋ ሊታደል መቻሉን ጠየቁት። እርሱም ችክ ስላልኩበት እንዲህ የሚል መልስ ሰጠኝ። ለእኔ ሁልጊዜ የሚመስለኝ እግዚአብሔርን ማገልገል እንጂ ሰውን ማገልገል አይደለም። ስለሆነም እኔ በራሴ ላይ ንፈርደው ማንኛውም እረፍት እንደሚያስፈልገኝ ነው። በዚህ ያለው ይህ እሳት የሚያሳስበኝ ማብቂያ የሌለውን ዘላለማዊ እሳት ነው። ሌላው እኛ ልንሰማው የሚገባን የእርሱ የሥራ ክንውን ወይም ውጤት አለ። ሌላው ቢቀር በመመገቢያ አዳራሽ ውስጥ እያለ የህሌና ጸሎታቸውን አያቋርጡም። በምስጢራዊ ምልክቶችና የሰውነት እንቅስቃሴዎች እነዚህ ቅዱሳን ሰዎች ጸሎቱን አንዱ ለሌላው እንዲያስታውስ ያደርጋሉ። እነዚህ የሚያደርጉት በመመገቢያው አዳራሽ ውስጥ ብቻ ሳይሆን በሚገናኙበት ወይም በሚሰበሰቡበት በማንኛውም ስፍራ ጭምር ነው እንጂ ከመካከለኛው አንዱ ስህተት ሲፈጽም ብዙዎች ወንድሞች ጉዳዩን ወደ እረኛቸው በመውሰድ ኃላፊነትና ቅጣቱን እንዲቀበል ፍቃዱን ይፈልጉለታል። ታላቁ ሰው ደቀ መዛሙርቱ ይህ እንዲያደረጉ ሲገነዘብ ቀላል የሆነ ቅጣት ይቀጠዋል። ይህን የሚያደርገው የተቀጣው ሰው የዋህ እንደሆነ በሚያሳስበው እውቀቱ ነው። በዚህም እውነተኛ ጥፋተኛ ማን እንደሆነ ለማወቅ ምንም አይነት ጥረት አያደርግም። ስለ ስራሶቹ ወሬና ቅብጥሰት ወይም ከመካከላቸው አንዱ ከጎረቤቱ ጋር ሁከት ቢጀምርና በዚያ በኩል የሚያልፍ ሌላ ወንድም ይህን ቢሰማ ለዚህ ጉዳይ ንሳ ይቀበላል። ይህም በማድረጉም የተቀሰቀሰውን ቁጣ ያስወግደዋል። ይህ መጥፎ ስሜት በጠበኞች መካከል የሚቆይ መሆኑን ከተገነዘበ ጉዳዩን ለበላዩ አባት ምክትል በመናገር ፀሐይ ከመጥለቋ በፊት እርቅ እንዲወርድ ያደራጃል። ይሁን እንጂ አሁንም እነዚህ ከባድ ስሜቶች ባሉበት ሁኔታ የሚቀጥሉ ከሆነ በመካከላቸው ያለውን ችግር እስከሚያስወግድ ድረስ ምንም አይነት ምግብ አይሰጣቸውም ወይም ከገዳም ውስጥ ይባረራሉ። እንዲህ አይነቱ ምስጋና የሚገባው ጥልቅ ነገር በመካከላቸው ከፍተኛው ደረጃ ላይ ደርሷል፣ ብዙ ፍሬዎችንም አፍርቷል። አብዛኞቹ እነዚህ ቅዱሳን አባቶች ንቁ በሆነው ሕይወት ውስጥ በመንፈሳዊነት በመለየትና በትህትና ጠቢቦች ይሆናሉ። በመካከላቸው አሰቃቂ ነገርን ነገር ግን መላካዊ የሆነው የሰዎች እይታ በቅድስና ውስጥ በሽበት ጠጉር በአረጋዊነትና በልቀት ውስጥ ይገለጣል። ይህም ተግባር ልክ እንደ ታዛዥ ልጆች ይከናወናል። በዚህም በትህትናቸው ውስጥ ታላቁን ደስታ ይፈጥራል። እኔ በዛ ቦታ ላይ በሙሉ ታዛዥነት ለ50 ዓመታት ያህል የኖሩ ሰዎችን ተመልክቻለሁ። በዚያን ጊዜ ይህን ታላቅ ድካም ድል የነሱት መጽናኛ ምን እንደሆነ የነግረኝ ዘንድ ስለምናቸው፣ ጥቂቶቹ ዝቅተኛውን የውርደት ጥልቀት በፍቃዳቸው በመቀበላቸው ማናቸውንም ከፍተኛ ጥቃት እንዲሸሹ ማድረጋቸውን መልሰውልኛል። ሌሎቹ ደግሞ ከስሜታዊነት የጸዳ ሙሉ ነፃነት ማግኘታቸውና በማንኛው ሀሜትና ስድብ መካከል የመንፈስ እርጋታን ገንዘብ ማድረጋቸው ገልጸውልኛል። ከዚህ በተጨማሪ ከእነዚህ ድንቅ አባቶች ነጭ የመላእክት ፀጉሮች እጅግ ጥልቅ የዋህነትና ድንገት ግን በእግዚአብሔር በራሱ የተመራ ጠቢብ ቀናነት ያላቸውን ተመልክቻለሁ። እውነት የሆነውን ነገር መጥፎ ሰው ሁለት ገጽታ ማለትም አንድ በሰዎች መካከል፣ አንድ ደግሞ በግሉ እንዳለው ሁሉ ቀና ሰው ግን ድርብ ነገር የለውም አንድ ሙሉ ነገር ብቻ እንጂ ከእነዚህ ሰዎች መካከል በአለሙ ውስጥ ያሉ ሽማግሌ ሰዎች ጃጀ ብለው እንደሚናገሩት ቄል ወይም ጅል የሆነ ሰው የለም በእርግጥም የለም እነርሱ በግልጽ ጨዋ ርኅሩህ ደስተኞች እውነተኞች ግብዝነት የሌለባቸው ልብስም በአይነት የማያውቁ በንግግራቸው ወይም በጠቢያቸው ሀሰት የማያገኛቸው ናቸው እነዚህ ሁሉ በብዙ ሰዎች ዘንድ የማይገኙ ናቸው። በመንፈሳዊነት ልክ እንደ ህፃናት ናቸው። ለእግዚአብሔርና ለባላያዎቻቸው እንደ ስንፋሶቻቸው ናቸው። ለአጋንንትና ለስሜታዊነት ጥቃ ጥብቅ ጥንቃቄ የሚያደርጉ የልብ አይኖች ናቸው። በእግዚአብሔር ቅዱስ አባቶችና ወንድሞች የሆናችሁ ሁሉ የእግዚአብሔርን ቅዱሳን ሰዎች የጽድቅ ፍሬዎች ወይም የሚመሩትን ሰማያዊ ህይወት ለመግለጽ የአንድ ሰው የህይወት ዘመን ሊያበቃኝ አይችልም። ከእኔ የሚያጠጉ አስተያየቶች ይልቅ የእነርሱ ታላቅ ተጋድሎ ይህን ድርሰት ያስጌጡታል። እናንተም በእግዚአብሔር ፍቅር ቀናተኞቹ ናቸው እንድትነሳሱ ያደርጋችኋል። ከምንም በላይ ትሑቱ የሚያየጠው በሚያልቀው ሰው ነው። እኔ እናንተን የሚጠይቃችሁ አንድ ነገር ብቻ ቢኖር የጻፉላችሁ ጽሁፍ የፈጠራ ስራ ነው ብላችሁ ከማሰብ እንድትቆጠቡ ነው። እንግዲህ አይነቱና ጥርጥር የሚወስደው ከሚገኘው ዋጋ ላይ ነውና ስለሆነም በዚህ እንቀጥል። እኔ በጠቀስኳችሁ በዚህ ገዳም ውስጥ ከእስክንድሪያ የመጣ አይሲዶር የተባለ ሰው ነበር። ይህ ሰው ለአመራር የሚገባ ቢሆንም መነኩሴ የሆነ ሰው ነበር። እርሱን ያገኘውት በዚያ ነበር። እጅግ ቅዱሱ እረኛ ከእነርሱ ጋር እንዲኖር ከተቀበለው በኋላ ችግር ፈጣሪ፣ ጨካኝ፣ ተንኮለኛና ትዕቢተኛ መሆኑን ተረዳ። ይሁን እንጂ በእርሱ ውስጥ የነበረውን የአጋንንት ብልጠት የሚበልጥ ብልጠት ማሞኘት የቻለ ሰው ነበር። በዚህ ሁኔታ የገዳሙ የበላይ የሆነው አባት ለአይሲዶር እንዲህ አለው፣ የክርስቶስን ቀንበር ለመቀበል ከወሰን እኔ ከአንተ በመጀመሪያ የሚፈልገው ትህትና እንድትማር ነው። በዚህ ጊዜ አይሲዶር እጅግ የተቀደሰው አባት ሆይ ብረት ላንጥረኛው እንደሚሸነፍ እኔም ላንተ ተሸንፊያለሁ በማለት መለሰለት። የበላይ አባት በዚህ ዘይቤያዊ አነጋገር በመጠቀም ብረት ለነበረው አይሲዶር ወዲያውኑ መልመጃ ሰጠው፣ እንዲህ በማለት ወንድሜ ሆይ እኔ እንድታደርገው የሚፈልገው ይህንኑ ነው። በገዳሙ መግቢያና መውጫ ደጃፍ ላይ ጥቆማለ። በዚያ በኩል ለመግባት ሆነ ለመውጣት ለሚያልፈው ለማንኛውም ሰው ሁሉ ከወገብ ጎንበስ ከጉልበት በርከክ ብለ በመስገድ አባቴ ሆይ እኔ በሚበልጥ በሽታ የተጠቃው ሰው ነኝና፣ ይጸሉልኝ ትላልህ አለው። አይሲዶርም እላከል እግዚአብሔር እንደሚታዘዝ እርሱም ለበላዩ ታዘዘ። በመሆኑም ለሰባት ዓመታት ያህል በገዳሙ ደጃፍ ላይ ከቆየ በኋላ ጥልቅትትና ጸጸትን ገንዘቦች አደረገ። ለሰባት ዓመታት እንደ ሀውልት ከመቆም በኋላ እና ከሰውየው ድንቅ ንቃት በኋላ የገዳሙ የበላይ አበምኔት በወንድሞች ማድረግ ሊቀበለው የተገባ መሆኑን ስላመነበት ክህነት ሊሰጠው ወደደ። በሌሎች መነኮሳት ወንድሞችና በእኔ ደካማ ምልጅ አማካይነት አይሲዶር አመክሮውን ይፈጽም ዘንድ አበምኔቱን ብዙ ጊዜ ለምኖት ነበር። ስለ ሞቱ ማለትም ስለ ጥሪው መቅረብ ፍንጭ ሰጥቶትም ነበር። ይህ እውነት መሆኑን ተረጋግጧል። የበላዩ በቦታው ላይ እንዲቆይ ስላደረገው ከአስር ቀናት በኋላ በትህትና በድምቀት ወደ ጌታ ወደ ኢየሱስ ክርስቶስ ሄደ። በሞተ በሳምንቱ የገዳሙ በረኛም ተወሰደ። የተባረከው አይሲዶር ለዚህ ሰው እንዲህ ብሎት ነበርና በየታ ፊት ሞገስ አግኝቼ ከሆነ አንተም ሳትለይኝ በአጭር ጊዜ ውስጥ ከእኔ ጋር ትሆናለህ። በትክክል የሆነውም ይሄ ነበር። ይህ ደግሞ ለእርሱ የሚያሳርፍ ታዛዥነትና ለእርሱ ድንቅ እትትና ምስክር ሆነ። እርሱ ገና በሕይወት እያለ እኔን ታላቅ ሰው አይሲዶር በገደሙ ደጃፍ ላይ ቁሞ ሳለ እንዴት ህሊናውን ጠብቆ እንደቆየ ጠይቄው ነበር። በዚህ ጊዜ ይህ አስታዋሽ ሰው ከእኔ አንድም ነገር አልደበቀኝም ነበር፣ እሱ ሊረዳኝ ፈልጎ ነበርና እንዲህ ነበር ያለኝ። እኔ በመጀመሪያ ለኃጢአቶቼ የተሸሾ ባሪያ እንደሆኑ አድርጌ በራሴ ላይ ፈረዱ። ስለሆነም ንሳ የገባሁት በምሬት በታላቅ ጥረትና በደም ነበር። ከአንድ ዓመት በኋላ ልቤ በሀዘን አልሞላም ነበር። በሆኑም ስለመታዘዜ ከእግዚአብሔር ዘንድ ዋጋ እንደማገኝ አድርጌ አስብ ነበር። ሌላ አንድ ዓመት ካለፈ በኋላ በልቤ ጥልቀት ውስጥ በገዳም ውስጥ ልኖር የማይገባኝ ሰው መሆኔን መመልከት ጀመርኩ። ከአባቶች ጋር ለመገናኘትና ከአምላካዊ ምስጢራት ጋር ተካፋይ ለመሆን ከእነዚህ አባቶች መካከል ያንዳቸውን መላክ ለመመልከት ድፍረቱን አጣሁት። ይልቁንም ዓይኖችን ወደ ምድር ዝቅ አደረግኳቸው። ሀሳቦችም እንዲህ ብቻ ከእውነተኛ ቅንነት ጋር ወደ ገዳሙ የሚገቡት ሆኑ፣ የሚወጡት ይጸልዩልኝ ዘንድ ጠይቃቸው ነበር። ይቆየን። ይቀጥላል።